በሁለት ዓለማት መካከል የተወለደና በሁለት ታላላቅ ኃይሎች መካከል ያደገ ልዑል፣ በአያቱ በምኒሊክ ተመርጦ ኢትዮጵያ ላይ የነገሰ ነገር ግን በታሪክ መዛግብት ውስጥ ስሙ በአወዛጋቢነት የሚነሳ ዘውድ ሳይደፋ ሀገር የመራ አስደናቂ ሰው፣ በአንድ በኩል የአጼ ምኒሊክ የልጅ ልጅ ለዘመናት የቆመው የኢትዮጵያ ክርስቲያናዊ ዙፋን ወራሽ በሌላ በኩል ደግሞ የወሎ ራስ ሚካኤል ልጅ የእስልምናው ዓለም የቅርብ ወዳጅ። ታዲያ ይህ ወጣት መሪ የኢትዮጵያን አንድነት ለማጠናከር የሞከረና ከዘመኑ የቀደመ ብሄራዊ ጀግና ነበር ወይስ የክርስትናን መሰረት አደጋ ላይ የጣለ በፖለቲካ ያልበሰለ ከሃዲ? ህይወቱ በኢትዮጵያ ታሪክ ውስጥ ካሉ እጅግ አወዛጋቢና አሳዛኝ ምዕራፎች አንዱ ነው። ዛሬ በፖለቲካ ሴራ ከስልጣን የተወገደና እጣፋንታው በሚስጢር የተቋጨውን የልጅ እያሱን ያልተነገረ ታሪክ እንመረምራለን። አብራችሁን እንቆዩ። እያሱ በሃያኛው ክፍለ ዘመን መጀመሪያ ላይ የኢትዮጵያ ዙፋን ስጋት ውስጥ ወድቋል። ንጉሠ ነገሥት አጼ ምኒልክ ጤናቸው እየደከመ ሰውነታቸው እየዛለ ነበር። ከሁሉም በላይ ያስጨነቃቸው ደግሞ የዙፋኑ ቀጣይነት ጉዳይ ነው። አጼ ምኒልክ ወንድ ልጅ አልነበራቸውም። ይህም የሀገሪቱን የወደፊት እጣ ፈንታ ጥያቄ ውስጥ ከቷል። በዚህ የውጥረት ወቅት ነበር የአጼ ምኒልክ አይኖች ወደ አንድ ትንሽ ልጅ ያረፉት ወደ የልጅ ልጃቸው እያሱ። እያሱ የምኒልክ ብቸኛ ሴት ልጅ ከነበሩት ከወይዘሮ ሸዋረጋ ምኒልክ እና ከወሎ ገዥ ከራስ ሚካኤል የተወለደ ነበር በ1901 ዓ.ምት። አጼ ምኒልክ የኢትዮጵያን መኳንን ተሰብስበው ይህንን የአስራ ሁለት አመት ህፃን ልጅ ከእኔ ቀጥሎ የኢትዮጵያ አልጋ ወራሽና መሪ እሱ ነው ሲሉ በይፋ የሰየሙት። ይህ ውሳኔ በወቅቱ ብዙዎችን አስደነገጠ። ገና በለጋ እድሜው የአንዲት ግዙፍና ውስብስብ ሀገር እጣ ፋንታ በልጅ እያሱ ጫንቃ ላይ ተጣለ። በዙሪያው ሀያላን የሸዋ መኳንንት እያንዳንዱን እንቅስቃሴውን በጥርጣሬ አይን ይመለከቱታል እነሱ ዙፋኑ ከሸዋ መስመር እንዳይወጣ ይፈልጉ ነበር የልጅ ኢያሱ አባት ራስ ሚካኤል የወሎ ሰው መሆናቸውና ከዚህም በላይ የሙስሊም የዘር ግንድ የነበራቸው መሆኑ ስጋታቸውን የበለጠ አጠናክሮታል አጼ ምኒልክ የልጅ ልጃቸው እድሜው ለንግስና እስኪደርስ የአስተዳደር ልምድ እስኪያገኝ ድረስ ራስ ተሰማ ናደው የተባሉትን ታማኝ መኮንን እንደ ራሴ ወይም ረጀንት አድርገው ሾሙ። ነገር ግን እድል ከእያሱ ጋር የነበረ አይመስልም። ራስ ተሰማ በ1903 ዓ ም በድንገት ሲያርፉ የ16 ዓመቱ ልጅ እያሱ ሳይዘጋጅበት የአገሪቱን ሙሉ ስልጣን ለመቆጣጠር ተገደደ። ወጣቱ ልዑል የአያቱን የአጼ ምኒልክን ፈለግ ለመከተል ቆርጦ ነበር የተነሳው። የመጀመሪያው ስራውም አያቱ የጀመሩትን ጠንካራ ማዕከላዊ መንግስት የመገንባት ስራ ማስቀጠል ነበር። የክልል መኳንንትን ኃይል ለመሸርሸር እና ስልጣንን በአዲስ አበባ ለማጠናከር የተለያዩ እርምጃዎችን መውሰድ ጀመረ። መኳንንቱን ታማኝነታቸውን ለመፈተንና ኃይላቸውን ለማዳከም ከአንዱ ክልል ወደሌላው ይሾማቸው ነበር። መኳንንቱን ታማኝነታቸውን ለመፈተሽና ኃይላቸውን ለማዳከም ከአንዱ ክልል ወደ ሌላው ይሾማቸው ጀመር። ነገር ግን ይህ እርምጃው በቀጥታ ከሸዋ ሀያላን መኳንንት ጋር አጋጨው። እያሱ ስልጣናቸውን እየነጠቃቸው እንደሆነ ተሰማቸው። በወጣቱ ልዑል ላይ ያላቸው ጥርጣሬ ወደ ግልጽ ጥላቻ ተቀየረ። የቤተመንግስቱ መንግስቱ ኮሪደሮች በሹክሹክታና በሴራ ተሞሉ። ልጅ እያሱ ገና ከጅምሩ በዙፋኑ ላይ ቢቀመጥም በዙሪያው ባሉት ሀይሎች እየተገፋ እንደሆነ ተረዳ። የዙፋኑ ተስፋ የነበረው ወጣት በራሱ ቤተ መንግስት ውስጥ እንደ ባዳ መታየት ጀመረ። የኢትዮጵያ የወደፊት እጣ ፋንታ በዚህ ወጣት ልዑልና በዙሪያው ባሉት ሀያላን መኳንንት መካከል በሚደረገው የኃይል ሽኩቻ ላይ እየተመሰረተ ሆነ። ትግሉ ገና ከጀምሩ ከባድ ነበር። ልጅ እያሱ በዙሪያው በሸዋ መኳንንት የሴራ ድር እንደተተበተበ ሲረዳ ስልጣኑን ለማጽናትና ከነሱ ቁጥጥር ለመውጣት ደፋርና እጅግ በጣም አደገኛ የሆነ ቁማር ለመጫወት ወሰነ። ይህ ቁማር የኢትዮጵያ የፖለቲካ መሰረት የሚያናጋና በመጨረሻም ለውድቀቱ ምክንያት የሆነ ነበር። እቅዱ በንድፈ ሀሳብ ደረጃ ብልህ ይመስል ነበር። በወቅቱ የኢትዮጵያ የፖለቲካ ስልጣን በክርስቲያን በተለይም በሸዋ መኳንንት እጅ ላይ ያተኮረ ነበር። ነገር ግን በሀገሪቱ ውስጥ ቀላል የማይባል ቁጥር ያለውና በፖለቲካ ውስጥ ብዙም ቦታ ያልነበረው የሙስሊም ማህበረሰብ ነበር። ልጅ እያሱ ይህንን የተረሳ ኃይል ወደ ራሱ ለመሳብ ፈለገ። የኢትዮጵያን ሙስሊም ህዝብ ድጋፍ ካገኘ በሸዋ መኳንንት ላይ ያለውን ጥገኝነት መስበርና ሁሉንም ኢትዮጵያዊ ያካተተ ጠንካራ ብሔራዊ መንግስት መገንባት እንደሚችል አመነ። ይህንን ለማድረግ ከዚህ በፊት ታይቶ በማይታወቅ መልኩ ወደ እስልምናው ዓለም መቅረብ ጀመረ። ይህ ድርጊቱ የግል ማንነቱን የሚያንጸባርቅ ነበር ወይስ የፖለቲካ ስልት? የታሪክ ምሁራን ዛሬም ድረስ ይከራከሩበታል። አባቱ ንጉስ ሚካኤል የሙስሊም የዘር ግንድ የነበራቸው መሆኑ እያሱ ለእስልምና ተፈጥሯዊ ቅርበት እንዲኖረው አድርጎት ሊሆን ይችላል። ያም ሆነ ይህ ድርጊቶቹ ግልጽና የማያሻሙ ነበሩ። በኦጋዴንና በሐረር አካባቢ ከሚገኙ የሙስሊም መሪዎችና የጎሳ አለቆች ጋር ጠንካራ ወዳጅነት መሰረተ። የእነሱን ባህል በማክበር እንደነሱ መልበስና መኖር ጀመረ። ከታዋቂ የሙስሊም ቤተሰቦች ሴቶችን በማግባት የጋብቻ ጥምረት ፈጠረ። መስጊዶችን እንደሚገነባ ቃል ገባ። ከሙስሊሞች ጋር በአንድነት ሲሰግድ ታየ። እነዚህ ድርጊቶች ለእሱ የፖለቲካ ስልትና የአንድነት ጥሪ ነበሩ። ለተቃዋሚዎቹ፣ ለሸዋ መኳንንት ግን የክህደት ምልክቶች ነበሩ። እያሱ ሰልሟል የሚለው ፕሮፓጋንዳ እንደ ሰደድ እሳት በመላው ኢትዮጵያ ተሰራጨ። የኢትዮጵያ መንግስት ለዘመናት የቆመበት የኦርቶዶክስ ተዋህዶ እምነት መሰረት እየናደ ነው ተብሎ ተወነጀለ። የእያሱ የፖለቲካ ቁማር በሀገር ውስጥ ብቻ አላበቃም። በአንደኛው የዓለም ጦርነት ወቅት በኢትዮጵያ ዙሪያ የነበሩ እንግሊዝ፣ ፈረንሳይና ጣሊያን ከጀርመንና ከኦቶማን ቱርክ ጋር በጦርነት ተጠምደው ነበር። ኢያሱ ከአያቱ ምኒልክ በተቃራኒ ከነዚህ የአውሮፓ ቅኝ ገዢዎች ይልቅ ከጀርመንና ከቱርክ ጋር ግንኙነት መመስረት ጀመረ። በተለይ ከኦቶማን ቱርክ ጋር በመተባበር በሶማሊያ በኤርትራና በጅቡቲ የነበሩ ሙስሊሞች በቅኝ ገዢዎቻቸው ላይ ጂሃድ እንዲያውጁና እንዲያምፁ ለመቀስቀስ ሞከረ። ይህ ድርጊቱ በኢትዮጵያ ዙሪያ የነበሩትን ሀያላን የአውሮፓ ሀገራት በቀጥታ ያስቆጣና ጠላት ያደረገበት ነበር። በአጭር ጊዜ ውስጥ ልጅ እያሱ በአንድ ጊዜ ሁለት ታላላቅ ኃይሎችን አስቆጣ። በውስጥ ሃያላኑን የሸዋ መኳንንትና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን፣ በውጭ ደግሞ የቅኝ ገዢዎቹን የአውሮፓ ሀገራትን። የልጅ እያሱ የፖለቲካ ቁማር በሸዋ መኳንንት ዘንድ የነበረውን ጥርጣሬ ወደ ግልጽ ጥላቻና የሴራ እንቅስቃሴ ለወጠው። ይህ ወጣት ልዑል የአባቶቻችንን ዙፋንና የሀገራችንን ሃይማኖት ሊያጠፋ ነው የሚል ስጋት በቤተ መንግስቱ ኮሪደሮች ውስጥ በሹክሹክታ ይነገር ጀመር። ቀስ በቀስ ሹክሹክታው ወደ ድብቅ ስብሰባ፣ ድብቅ ስብሰባው ደግሞ ወደ መፈንቅለ መንግስት እቅድ አደገ። የዚህ ሴራ ዋና አንቀሳቃሾች በወቅቱ በኢትዮጵያ ፖለቲካ ውስጥ ትልቅ ተጽዕኖ የነበራቸው ሀያላን ነበሩ። በግንባር ቀደምትነት የጦር ሚኒስቴሩ ፊት አውራሪ ሀብተ ጊዮርጊስ ዲነግዴን እና ገና ወጣት የነበረው ነገር ግን በብልህነቱና በዲፕሎማሲ ችሎታው ስሙ እየገነነ የመጣው ራስ ተፈሪ መኮንን ይገኙበታል። እነዚህ መኳንንት ሌሎች የሸዋ ሹማምንትን ከጎናቸው እያሰለፉ ልጅ እያሱን ከስልጣን የሚያወርዱበትን ትክክለኛ ሰዓት መጠባበቅ ጀመሩ። መስከረም 1909 ዓ ም ልጅ እያሱ ከአዲስ አበባ ርቆ የሚወዳት ሀረር ከተማ ውስጥ ነበር። ከቤተ መንግስቱ መራቁ ለሴረኞቹ ወርቃማ እድል ሰጣቸው። መስከረም 17 ቀን በአዲስ አበባ የተሰበሰቡት መኳንንት በልጅ እያሱ ላይ የክህደት ክስ መሰረቱ። ዋናው ክሳቸው እያሱ የክርስትና ሃይማኖትን ክዶ እስልምናን ተቀብሏል የሚል ነበር። ይህንን ክሳቸውን ለማጠናከር ከሙስሊም መሪዎች ጋር ያለውን ቅርበት የሙስሊም ልብስ ለብሶ መታየቱን እና ሌሎች ድርጊቶቹን የሚያሳዩ ፎቶግራፎች እና መረጃዎችን እንደ ማስረጃ አቀረቡ። ይህ ክስ በመላው ከተማዋ ተሰራጨ። የክርስትናው ማህበረሰብ በስጋት ተወጠረ። ነገር ግን የመፈንቅለ መንግስቱ ትልቁና የመጨረሻው ምት የመጣው ከቤተክርስቲያን ነበር። የሸዋ መኳንንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ የነበሩትን አቡነ ማቴዎስን ልጅ እያሱን እንዲያወግዙ አሳመኗቸው። ፓትሪያርኩም በመኳንንቱ ጫናና በነበረው የፖለቲካ ሁኔታ ተገፋፍተው ልጅ እያሱን ከቤተ ክርስቲያን እንደለዩት በይፋ አስታወቁ። ይህ የውግዘት ቃል እንደ ነጎድጓድ ነበር። ለዘመናት የኢትዮጵያ ንጉሠ ነገሥት ሥልጣን ህጋዊነቱ የሚጸነው በቤተ ክርስቲያን እውቅና ነበር። የፓትሪያርኩ ውግዘት የልጅ እያሱን የአስተዳደር ህጋዊነት ሙሉ በሙሉ እየሸረሸረ ነበር። ህዝቡም ሆነ ሰራዊቱ በቤተ ክርስቲያን የተወገዘን መሪ እንዳይታዘዝ መንገድ ከፈተለት። በዚያው ቅጽበት መኳንንቱ ልጅ እያሱ ከስልጣን እንደወረደና በምትኩ የአጼ ምኒልክ ልጅ ወይዘሮ ዘውዲቱ ንግስተ ነገስታት ሆነው እንደተሾሙ አወጁ። ራስ ተፈሪ መኮንን ደግሞ አልጋ ወራሽና ባለሙሉ ስልጣን እንደ ራሴ ሆነው ተሾሙ። ልጅ እያሱ ሐረር ሆኖ ይህንን ዜና ሲሰማ የሴራውን መጠን ተረዳ። የሸዋ መኳንንት ለአመታት ሲያደቡት የነበረውን ምት እሱ በሌለበት አሳርፈውበታል። የፖለቲካ ቁማር ከሽፎ ዙፋኑ ከእጁ አምልጧል። ነገር ግን ትግሉ ገና አላበቃም ነበር። የልጅ እያሱ ከስልጣን መውረድ ዜና ወሎ ሲደርስ የአባቱ የንጉስ ሚካኤልን ልብ በሀዘንና በቁጣ አናወጠው። ንጉስ ሚካኤል በሰሜን ኢትዮጵያ ኃያልና ተፈሪ የነበሩ መሪ ነበሩ። የልጃቸው ዙፋን በሴራ መነጠቁን ሲሰሙ ይህንን ውርደት በዝምታ ሊቀበሉት አልቻሉም። ይህ የልጃቸው ውርቅት ብቻ ሳይሆን ወሎ በሸዋ የደረሰበት ሽንፈትም ነበር። በቁጣ ገንፍለው ልጄን ወደ ዙፋን እመልሳለሁ ሲሉ ምለው ተነሱ። ወዲያውኑ ከ ከሰማንያ ሺህ በላይ የሚገመት በጀግንነቱና በታማኝነቱ የሚታወቀውን የወሎን ጦር ከጎናቸው አሰለፉ። ከዚያም የሸዋን መኳንንት ለመቅጣት እና የልጃቸውን ስልጣን ለማስመለስ ፊታቸውን ወደ አዲስ አበባ አዙረው ታላቅ ዘመቻ ጀመሩ። የሸዋ መኳንንት የንጉስ ሚካኤልን መምጣት ሲሰሙ በፍርሃት ተዋጡ። የወሎ ጦር በወቅቱ ከነበሩት ኃይለኛ ጦሮች አንዱ ነበር። ቢታውራሪ ሀብተ ጊዮርጊስ ዲነግዲ ራስ ተፈሪ መኮንንና ሌሎችም በፍጥነት የሸዋን ጦር ማሰባሰብ ጀመሩ። አዲስቷን ንግስት ዘውዲቱንና የአገዛዙን ህልውና ለመከላከል ወደ ሰሜን ሄደው የንጉስ ሚካኤልን ጦር መቅጠም እንዳለባቸው ወሰኑ። ሁለቱ ሀያላን ጦሮች በአንኮበር አቅራቢያ ሰገሌ በምትባል ሜዳ ላይ ተገናኙ። ጦርነቱ ሲጀመር የንጉስ ሚካኤል ጦል በጀግንነት ተዋጋ። በጦርነቱ የመጀመሪያ ሰዓታት ውስጥ የሸዋን ጦር በመግፋት የበላይነትን ያገኘ ይመስል ነበር። ነገር ግን የሸዋ ጦር የዘመናዊ ጦር መሳሪያ የበላይነት ነበረው። በአጼ ምኒልክ ዘመን የተገዙት መትረየሶችና መድፎች በሸዋ ጦር እጅ ነበሩ። ፊታውራሪ ሀብተ ጊዮርጊስ እነዚህን መሳሪያዎች በብልሃት በመጠቀም በጀግንነት ብቻ ይዋጋ የነበረውን የወሎን ጦር ከሩቅ መምታት ጀመሩ። የመትረየሱ ተኩስ እንደ ማጭድ የወሎም ወታደሮች አጨዳቸው። ጦርነቱ ከቀን ወደ ቀን እየከረረ ሄደ። በሺዎች የሚቆጠሩ ኢትዮጵያውያን በሁለቱም በኩል አለቁ። ጦርነቱ ከቀን ወደ ቀን እየከረረ ሄደ። በሺዎች የሚቆጠሩ ኢትዮጵያውያን በሁለቱም በኩል አለቁ። የሰገሌ ሜዳ በደም ታጠበ። በመጨረሻ የንጉስ ሚካኤል ጦር ተበታተነ እሳቸውን በውጊያ ላይ እጃቸውን ሰጥተው ተማረኩ የሰገሌ ጦርነት ሽንፈት የልጅ እያሱን ዕጣ ፈንታ አተመው ወደ ስልጣን የመመለስ የመጨረሻ ተስፋው ከአባቱ ጦር ጋር አብሮ በሰገሌ ሜዳ ላይ ወደቀ ለሸዋ መኳንንት ይህ ፍጹም ድል ነበር የፖለቲካ ስልጣናቸውን አጸኑ የአዲሱን አስተዳደር ህልውናም አረጋገጡ ከሰገሌ ጦርነት ሽንፈት በኋላ ልጅ እያሱ ለተጨማሪ አምስት ዓመታት በሽሽት ላይ ቆየ። በአፋር በርሃና በትግራይ ተራሮች ሲንቀሳቀስ ከከረመ በኋላ በ1913 ዓ ም ተይዞ ታሰረ። ከዚያም ለ14 ረጅም ዓመታት በፍቼ ከተማ በእስር ቤት ተዘጋበት። በመጨረሻም እንደ ኤሮፕያን አቆጣጠር በ1928 ጣሊያን ኢትዮጵያን ልትወር ስትዘጋጅ ልጅ እያሱ በእስር ቤት ውስጥ ባልታወቀ ሁኔታ ሞተ። ሞቱ ዛሬም ድረስ አከራካሪ ነው። አንዳንዶች በህመም እንደሆነ ሲናገሩ፣ ሌሎች ደግሞ ጣሊያኖች እሱን ከእስር አስፈትተው እንደ አሻንጉሊት ንጉስ እንዳይጠቀሙበት በመስጋት በቀዳማዊ ኃይለሥላሴ ትዕዛዝ ተገድሏል ብለው ይሞግታሉ። እውነቱ ግን ከእርሱ ጋር ተቀብሯል። ታዲያ ልጅ እያሱ ማን ነበር? ታሪኩ እንደ ሳንቲም ሁሉ ሁለት ገጽታዎች አሉት። በአንድ በኩል በተቃዋሚዎቹና በባህላዊው የታሪክ እይታ እያሱ ኃላፊነት የጎደለው የሀገሪቱን የክርስትና መሰረት አደጋ ላይ የጣለና በግል ስሜት ብቻ የሚመራ ወጣት መሪ ተደርጎ ይገለጻል። ከአያቱ ከምኒልክ የተረከበውን ግዙፍ ኃላፊነት በአግባቡ ያልተወጣ በፖለቲካ ያልበሰለ ልዑል ነበርም ይሉታል። በሌላ በኩል ደግሞ አንዳንድ ዘመናዊ የታሪክ ምሁራን በተለየ መነጽር ያዩታል። እንደነሱ እይታ ልጅ እያሱ ከዘመኑ የቀደመና ለውጥ ፈላጊ መሪ ነበር። ምናልባትም እውነቱ በሁለቱ ጽንፎች መካከል ይገኝ ይሆናል። የእሱ አሳዛኝ ታሪክ ግን አንድ ነገር ያስተምረናል። በፖለቲካ ውስጥ ጥሩ ሀሳብ መያዝ ብቻውን በቂ እንዳልሆነ የልጅ እያሱ ውድቀትም ለቀዳማዊ ኃይለ ሥላሴ የረጅም ጊዜ የአገዛዝ ዘመን መንገዱን የጠረገ ሲሆን በኢትዮጵያ ታሪክ ውስጥ ስለ አንድነት፣ ስለ ሃይማኖትና ስለ ስልጣን ምንነት ዛሬም ድረስ እንድንጠይቅ የሚያደርግ የማይረሳ ምዕራፍ ሆኖ ቀርቷል። ውድ ተመልካቾቻችን ለዛሬ አዘጋጅተን ያቀረብንላችሁ ታሪክ ይህንን ይመስላል። አዳዲስ የምንለቃቸው ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ ያድርጉ። በቸር ቆዩልን።